ከሰሞኑ ፈተና እንደደረሰባቸው ያስታውቃል። እና ለፈተና ምን ያህል ጊዜ ማንበብ አለባቸው፣ ማለትም ለፈተና አንድ ወር እና ሁለት ወር ከማንበብ ይልቅ በትንሽ በቀሩ ጊዜያቶች እንዴት መዘጋጀት እንደሚቻል እኔ የምጠቀመውን ቴክኒክ ነግራችኋለሁ ማለት ነው። ዛሬ ፈተና ገና በተለይ ፍሬሽማን ፕሪሚዲያልም ላይ ስትሆኑ ገና ሁለት ወር አለው አንድ ወር አለ ሲባል ሁሉም ሰው በመተሸን ነው የሚጀምረው፣ በጣም መጨነቅ ይጀምራል ምናምን እና ከዛ ይልቅ ያው ተገቢ ነው ኖርማል ተፈጥሯዊ ነው መጨነቁ ማሰቡ ፈተና መዘጋጀት አለብኝ ብሎ ማሰብ መልካም ነው፣ ግን በምን አይነት መልኩ ነው የተዘጋጁት ለዛ ነገር የሚለውን ነው ዛሬ የምናገራችሁ ማለት ነው። ብዙ ጥናቶች አሉ በዚህ ዙሪያ ተማሪዎች ለፈተና መዘጋጀት ያለባቸው በዚህ መልኩ ነው በዚህ መልኩ ነው የሚል በጣም ብዙ በርካታ ጥናት ጉግል ላይ ብትፈልጉ ምን ላይ ብትፈልጉ የትልልቅ ሰዎችን ብትጠይቁ በጣም ማዕት ነገር አለ፣ ግን እኔ አንድ መንገድ ልንገራችሁ በቀላሉ ምን እንደምታረጉ ማለት ነው። ቻፕተር ሲጀምር መጀመሪያው ላይ ያለው አላረቅ ለምሳሌ፣ አት ዘ ኢንዶ ዚስ ቻፕተር ስቱደንትስ ዊል ቢ ኤብል ቱ አይደንቲፋይ ብሎ ያለው ማለት ነው። ኦብጀክቲቭ ኦብጀክቲቭ የሚባለው ነገር እስቲ በደንብ እዩ። ብዙዎቻችን እንዘላታለን፣ እሷን ኦብጀክቲቭ አንሳና ቀጥታ ወደ ንባቡ ነው የምንገባው። ና እስቲ ኦብጀክቲቭን ተመልከቱ። ኦብጀክቲቭ ላይ ያለው ነው ሊመጣ የሚችለው፣ ወይም ደግሞ ኦብጀክቲቭ ላይ ያሉትን እያንዳንዷን ሀሳብ ቲክ እያረጋችሁ ይሄን አውቅያለሁ ከዛ ቲክ ይሄን አውቅያለሁ ቲክ እያረጋችሁ ብትሄዱ የምሬ ነው የምንላት በደንብ በደንብ ትችላላችሁ። ጥያቄያቸው የራሱ ኦብጀክቲቭ ቤዝድ ነው የሚሆነው፣ ኦብጀክቲቭን አንድ ጊዜ በደንብ ካያችሁ። አንዳንድ ተማሪዎች ጥያቄ መስራት ጥሩ ነው ሲባል በቃ የዛንም የዚህንም ጥያቄ ማሀል ጥያቄ ይሰሩና ደግሞ አይምሯቸውን ያደቅማሉ። እንደዛም ከማድረግ ይልቅ ኦብጀክቲቭ ምን ይላል፣ ኦብጀክቲቫን እያንዳንዷን ማየት እዛን እዛ ችጋ ያለቸውን ፍሬ ፍሬ ነገር ሄዶ ማጥናት፣ አዲሽናል ነገር ካስፈለገ በዛ ርዕስ መሰረት ሰርች ማድረግ ማየት፣ ቪዲዮችን ማየት፣ የተለያዩ ነገሮችን ማንበብ በቃ ያ ነው እንጂ የተሰጣችሁን ሞጁል በአራት ጊዜ ስላነበባችሁ ምናምን አተናደፍ ነው። እኔ በጣም የምንጠቀመው ኦብጀክቲቭ ነው። አንድን ትምህርት ከማጥናቴ በፊት በቃ አፍተር ዘ ኮምፕሊሽን ኦፍ ዚስ ሴክሽን ኦር ዚስ ቻፕተር ብሎ ያለችዋል። ኪ ፖንት አምስት ሊሆን ይችላል አራት ሊሆን ይችላል። አንድ በአንድ እሱን ከጨረሳችሁ እመኑ፣ በቃ ያበደ ውጤት ነው መሰሉት። እና እንዴት እናንብብ? በጣም ቴንሽን አለ። በቃ ጥያቄ ጥያቄ ጥያቄ ብዙዎቻችሁ ዜጋ ኮሜንት ላይ የሆኝ ነው ጥያቄ ጥያቄ። ኦፍ ኮርስ ጥያቄ ያግዛል፣ ግን ማት ጥያቄ መስራት ደግሞ ምንም ጥቅም የለውም። ቀጣይ በሌላ እስከምንገናኝ እንደዚህ አይነት ምክሮችን ሼር እናደርጋቸዋለን። አብናይስታይ